በሰማይ ወልደ መንፈስ ቅዱስ አህዶ አምላክ ትንቢታ ኤርምያስ ምዕራፍ 36። እንዲህም ሆነ በይሁዳ ንጉሥ በኢዮስያስ ልጅ አቄም በአራተኛው ዓመተ መንግሥት ይህ ቃል ከእግዚአብሔር ዘንድ ወደ ኤርሚያስ እንዲህ ሲል መጣ። አንድ የመጽሐፍ ክርታስ ወሰድ። ለአንተም ከተናገርሁበት ቀን ከይሁዳ ንጉሥ ከኢዮስያስ ዘመን ጀምሮ እስከ ዛሬ ድረስ በእስራኤልና በይሁዳ ላይ በአይዛብም ሁሉ ላይ የተናገርሁን ቃል ሁሉ ጻፍበት ምናልባት የይሁዳ ቤት ከክፉ መንገዳቸው ይመለሱ ዘንድ እኔም በደላቸውንና ኃጢአታቸውን ይቅር እል ዘንድ እኔም አደርግባቸው አለው ያልሁትንና ያሰብሁትን ክፉ ነገር ሁሉ ይሰሙ ዘንድ ይሆናል። ኤርምያስም የኔርዩ ልጅ ባሮክን ጠራ። ባሮክም እግዚአብሔር ለእርሱ የተናገረውን ቃል ሁሉ ከኤርምያስ አፍ በመጽሐፍ ክርታስ ጻፈ። ኤርምያስም ባሮክን እንዲህ ሲል አዘዘው። እኔ እስረኛ ነኝ፣ ወደ እግዚአብሔር ቤት እንገባ ዘንድ አልችልም። አንተ ግን ገብተህ ካፌ የጻፍከውን የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ በክርታሱ አንብብ። ደግሞም ከከተሞቻቸው በሚወጡ በይሁዳ ሰዎች ሁሉ ጆሮ አንብበው። እግዚአብሔር በዚህ ሕዝብ ላይ የተናገረው ቁጣውና ማቱ ታላቅ ነውና ምናልባት ልመናቸው በእግዚአብሔር ፊት ትደርስ ይሆናል፣ ሁሉም ከክፉ መንገዳቸው ይመለሱ ይሆናል። የኔርዩም ልጅ ባሮክ ነቢዩ ኤርምያስ ያዘዘውን ሁሉ አደረገ፣ በእግዚአብሔርም ቤት የእግዚአብሔርን ቃል በመጽሐፉ አነበበ። እንዲህም ሆነ ለይሁዳ ንጉሥ የኢዮስያስ ልጅ ኢዮአቄም በነገሰ በአምስተኛው ዓመት በዘጠነኛው ወር በኢየሩሳሌም የተቀመጡ ህዝብ ሁሉ ከይሁዳም ከተሞች ወደ ኢየሩሳሌም የመጡ ሕዝብ ሁሉ በእግዚአብሔር ፊት ለመጾም አዋጅ ነገሩ። ባሮክም የኤርምያስን ቃል በእግዚአብሔር ቤት በላይኛው አደባባይ በእግዚአብሔር ቤት በአዲሱ በር መግቢያ ባለው በጸሐፊው በሳፋን ልጅ በግማርያ ክፍል በሕዝብ ሁሉ ጆሮ በመጽሐፉ አነበበም። የሳፉንም የሳፋንም ልጅ የገማሪያ ልጅ ሚኪያስ የእግዚአብሔርን ቃል ሁሉ ከመጽሐፉ ሰማ፣ ወደ ንጉሡም ቤት ወደ ጸሐፊው ክፍል ወረደ። እነሆም አለቆች ሁሉ ጸሐፊው ኤሊሲማ ኤሊሳማ፣ የሸማያ ልጅ ድላያ፣ የአክቦር ልጅ ኤልናታን፣ የሳፋን ልጅ ገማርያ፣ የሐናንያ ልጅ ሴዴቅያስ፣ አለቆቹም ሁሉ በዚያ ተቀምጠው ነበር። ሚኪያስም ባሮክ በሕዝቡ ጆሮ በመጽሐፉ ባነበበ ጊዜ የሰማውን ቃል ሁሉ ነገራቸው። አለቆቹም ሁሉ በሕዝቡ ጆሮ ያነበብከውን ክርታስ በእጅ ይዘና ብለው የኩሲ ልጅ የሴሌምያ ልጅ የናታንያ ልጅ የይሁዳን ወደ ኔሪው ልጅ ወደ ባሮክ ላኩ። የኔሪውም ልጅ ባሮክ ክርታሱን በእጁ ይዞ ወደ እነርሱ ወረደ። እነርሱም እስኪ ተቀመጥ፣ በጆሮአችንም አንበብ አሉት። ባሮክም በጆሮቸው አነበበው። እንዲህም ሆነ ቃሉን ሁሉ በሰሙ ጊዜ ፈርተው እርስ በርሳቸው ተመካከሩ። ባሮክንም ይህንን ቃል ሁሉ በእርግጥ ለንጉሱ እናገራለን አሉት። ባሮክንም ይህን ቃል ሁሉ ይህን ቃል ሁሉ እንዴት እንደጻፍከው ንገረን ብለው ጠየቁት። ባሮክም ኤርምያስ ይህን ቃል ካፉ ይነግረኝ ነበር እኔም በመጽሐፉ ላይ ጽፍ ነበር ብሎ መለሰላቸው። አለቆቹም ባሮክን አንተና ኤርምያስ ሂዱ ተሸሸጉ፣ ወዴትም እንደሆናችሁ ማንም አይወቅ አሉት። ወደ ንጉሱም ወደ አደባባይ ገቡ። ክርታሱንም በጸሐፊው በኤሊሳማ ክፍል አኑረውት ነበር። ቃሉንም ሁሉ ለንጉሱ ተናገሩ። ንጉሱም ክርታሱን ያመጣ ዘንድ ይሁዳ ላከ፣ እርሱም ከጸሐፊው ከኤሊሳማ ክፍል ወሰደው። ይሁዳም በንጉሱና በንጉሱ አጠገብ በቆሙ ታለቆች ሁሉ ጆሮ አነበበው። ንጉሱም በዘጠነኛው ወር በክረምት በሚቀመጥበት ቤት ተቀምጦ ነበር፣ በፊቱም እሳት ይነድ ነበር። ይሁዳም ሶስትና አራት ዓመት ያህል ባነበበ ቁጥር ንጉሱ በብር መቁረጫ ቀደደው። ክርታሱንም በምድጃ ውስጥ ባለው እሳት ፈጽሞ እስኪ ካጠል ድረስ በምድርጃ ውስጥ ወዳለው እሳት ጣለው። ንጉሱም ይህን ቃል ሁሉ የሰሙ አገልጋዮቹ ሁሉ አልደነገጡም፣ ልብሳቸውንም አልቀደዱም። ነገር ግን ኤልናታንና፣ ጎዶሊያ ገማርያም ክርታሱን እንዳያካትር ንጉሱን ለመኑት። እሱ ግን አልሰማቸውም። ንጉሱም ጸሐፊውንና ጸሐፊውን ባሮክንና ነቢዩን ኤርምያስን ይይዙ ዘንድ የንጉሱን ልጅ ይረህምኤልንና ኤልንና የአዝር ኤልን ልጅ ሰራያን የአብድኤልንም ልጅ ሰሌምያን ያዘዘ። እግዚአብሔር ግን ሰወራቸው። ንጉሱም ባሮክ ከኤርምያስ አፍ የጻፈው ቃል ያለበትን ክርታስ ካቃጠለ በኋላ የእግዚአብሔር ቃል ወደ ኤርምያስ እንዲህ ስል መጣ። ዳግመኛም ሌላ ክርታስ ውሰድ፣ የይሁዳም ንጉሥ እዮዋቄም ባቃጠለው ክርታስ ላይ የነበረውን የቀድሞውን ቃልሁሉ ሁሉ ጻፍበት። የይሁዳንም ንጉሥ እዮዋቄምን እንዲህ በለው፣ እግዚአብሔር እንዲህ ይላል አንተ የባቢሎን ንጉሥ በእርግጥ ይመጣል ይችንም አገር ያፈርሳታል፣ ሰውና እንስሳም ያልቃሉ ብለህ ለምንጻፍክበት ብለህ ይህን ክርታስ አቃጥልሃል። ስለዚህ ስለ ይሁዳ ንጉሥ ስለ ኢዮአቄም እግዚአብሔር እንዲህ ይላል፣ በዳዊት ዙፋን ላይ የሚቀመጥ ልጅ አይኖርለትም። ሬሳውን በቀን ለትኩሳት በሌሊትም ለውርጭ ይጣላል። ስለ ኃጢአታቸውም እርሱንና ዘሩን አገልጋዮቹንም በማዕት ጎበኛቸዋለሁ። እነርሱም አልሰሙምና የተናገርኩባቸውን ክፉ ነገር ሁሉ በእነርሱ ላይ እና በኢየሩሳሌም በሚቀመጡ በይሁዳም ሰዎች ላይ ያመጣለው። ኤርምያስም ሌላ ክርታስ ወሰደ፣ ለኔርዩም ልጅ ለጸሐፊው ለባሮክ ሰጠው። እርሱም የይሁዳ ንጉሥ ኢዮአቄም በሳት ያቃጠለውን የመጽሐፉን ቃል ሁሉ ከኤርምያስ አፍ ጻፈበት። ዳግመኛም እንደ ቀድሞ ያለ ቃል ብዙ ቃል ተጨመረበት። ትንቢተ ኤርምያስ ምዕራፍ ሰላሳ ሰባት የባቢሎን ንጉሥ ናቡከደነፆር በይሁዳ ያነገሠው የኢዮስያስ ልጅ ሴዴቅያስ በኢዮአቄም ልጅ በኢኮንያን ፋንታ ነገሠ። እርሱም ሆነ አገልጋዮቹ፣ የሀገሩም ሕዝብ በነቢዩ በኤርምያስ እጅ የተናገረውን የእግዚአብሔርን ቃል አልሰሙም። ንጉሡም ሴዴቅያስ ወደ አምላካችን ወደ እግዚአብሔር ስለ እኛ ጸልይ ብሎ የሰሌምያን ልጅ ዮካልንና ካህኑን የማሴዮን ልጅ ሶፎንያስን ወደ ነቢዩ ወደ ኤርምያስ ላከ። እሱንም በጉዞት ቤት ገና አላገቡትም ነበርና ኤርምያስ በሕዝቡ መካከል ይወጣና ይገባ ነበር። የፈርዖንም ሰራዊት ከግብፅ ወጣ። ኢየሩሳሌምንም ከበዋት የነበሩ ከለዳውያን ይህን ኖሪያቸውን በሰሙ ጊዜ ከኢየሩሳሌም ተመለሱ። የእግዚአብሔርም ቃል ወደ ነቢዩ ወደ ኤርምያስ እንዲህ ሲል መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከእኔ ትጠይቁ ዘንድ የላካችሁን የይሁዳን ንጉሥ እንዲህ በሉት፤ ኖ ሊረዳችሁ የመጣው የፈርዖን ሰራዊት ወደ ሀገር ወደ ግብፅ ይመለሳል ከለዳውያንም ተመልሰው ይችን ከተማ ይወጓታል ይይዟትማል፣ በሳትም ያቃጥሏታል። እግዚአብሔር እንዲህ ይላል አይሄዱምና ከለዳውያን በእርግጥ ከእኛ ዘንድ ይሄዳሉ ብላችሁ እራሳችሁን አታታሉ። ነገር ግን እናንተን የሚወጉትን የከለዳውያንን ጭፍራ ሁሉ ብትመቱ ከእነርሱም ጥቂት ተወግተው ያልሞቱ ቢቀሩ ሁሉ እያንዳንዱ በስፍራው ይነሳሉ፣ ይችንም አገር በሳት ያቃጥላሉ። የከለዳውያንም ሰራዊት ከፈሮን ሰራዊት ፊት የተነሳ ከኢየሩሳሌም በተመለሰ ጊዜ እንዲህ ሆነ። ኤርምያስ በሕዝቡ መካከል ይኖር ዘንድ ወደ ብንያም ሀገር ሊሄድ ከኢየሩሳሌም ወጣም። በብንያም በር በነበረ ጊዜ የሐናንያ ልጅ የሰሌምያ ልጅ ሳሩያ የተባለ በር ጠባቂ በዚያ ነበረ። እርሱም ወደ ከለዳውያን መኮብለልህ ነው ብሎ ነቢዩን ኤርምያስን ያዘው። ኤርምያስም ሐሰት ነው፣ ወደ ከለዳውያን መኮብለልህ አይደለም አለ። እርሱ ግን አልሰማውም። ሳሩያም ኤርምያስን ይዞ ወደ አለቆች አመጣው። አለቆችም በኤርምያስ ላይ ተቆጥተው መጡት። የግዞት ቤት አድርገውት ነበርና ወደ ጸሐፊ ወደ ዮናታን ቤት ላኩት። ኤርምያስም ወደ ጉድጓድ ቤት ወደ ጓዳዎቹ ገባ። ኤርምያስም በዚያ ብዙ ቀን ተቀመጠ። ንጉሡም ሴዴቅያስ ልኮ አስመጣው። ንጉሡም በቤቱ በሆኑ ከእግዚአብሔር ዘንድ የሆነ ቃል አለን ብሎ በቆይታ ጠየቀው። ኤርምያስም አዎን አለ። ደግሞም በባቢሎን ንጉሥ እጅ አልፈ ተሰጣለህ አለው። ኤርምያስም ደግሞ ንጉሡን ሴዴቅያስን እንዲህ አለው በግዞት ቤት የጣላችሁኝን አንተን ወይም አገልጋዮችህን ወይስ ህዝብህን ምን በድያችሁ ነው የባቢሎን ንጉሥ በእናንተና በዚች ሀገር አይመጣባችሁም ብለው ትንቢት ይናገሩላችሁ የነበሩ ነቢያቶቻችሁ ወዴት አሉ አሁንም አቤቱ ንጉሥ ሆይ ልመናዬ ወደ አንተ ይድረስ በዚያ እንዳልሞት ወደ ጸሐፊ ወደ የውናታን ቤት አትመልሰኝ ንጉሡም ሴዴቅያስ አዘዘ ኤርምያስንም በግዞት ቤቱ ቀጠር ግቢ አኖሩት እንጀራም ሁሉ ከከተማ እስኪጠፋ ድረስ ዕለት ዕለት አንዳንድ እንጀራ ከውጭ ጋጋሪዎች እያመጡ የሰጡት ነበር። እንዲሁም ኤርምያስ በግዞት ቤት ቅጥር ግቢ ተቀምጦ ነበር። ትንቢተ ኤርምያስ ምዕራፍ 38 ኤርምያስ ለሕዝቡ ሁሉ እንዲህ ሲል የተናገረውን ቃል የናታን ልጅ ሰፋንያስ፣ የጳስኮርም ልጅ ጎዶልያስ፣ የሰሌምያም ልጅ ወካል፣ የመልኪያም ልጅ ጳስኮር ሰሙ። እግዚአብሔር እንዲህ ይላል፣ በዚች ከተማ የሚቀመጥ በሰይፍና በራብ በቸነፈርም ይሞታል። ወደ ከለዳውያን የሚወጣ ግን በሕይወት ይኖራል፣ ነፍሱም እንደ ምርኮ ትሆንለታለች፣ በሕይወትም ይኖራል። እግዚአብሔር እንዲህ ይላልና ይች ከተማ በባቢሎን ንጉሥ ሠራዊት እጅ በእርግጥ ትሰጣለች፣ እርሱም ይይዛታል። አለቆቹም ንጉሡን ይህን የመሰለውን ቃል ሲነግራቸው በዚያች ከተማ የቀሩትን የሰልፈኞቹን እጅ የሕዝቡንም ሁሉ እጅ ያደክማልና ይህ ሰው ይገደል፣ ለዚህ ሕዝብ ክፋትን እንጂ ሰላምን አይመኝለትምና አሉት። ንጉሡም ሴዴቅያስ ንጉሡ በእናንተ ላይ ምንም ሊያደርግ አይችልምና እነሆ በእጃችሁ ነው አለ። ኤርምያስንም ወሰዱት፣ በግዞት ቤትም አደባባይ ወደ ነበረው ወደ ንጉሡ ልጅ ወደ መልኪያ ጉድጓድ ውስጥ ጣሉት። ኤርምያስንም በገመድ አወረዱት፣ በጉድጓዱም ውስጥ ጭቃ እንጂ ውኃ አልነበረበትም። ኤርምያስም ወደ ጭቃው ውስጥ ገባ። በንጉሡም ቤት የነበረው ጃንደረባ ኢትዮጵያዊ አቤሜሌክ ሜሊክ ኤርምያስን በጉድጓድ ውስጥ እንደጣሉት ሰማ። ንጉሱም በብንያም በር ተቀምጦ ነበር። አቤሜሌክም ከንጉሱ ቤት ወጥቶ ለንጉሱ እንዲህ ብሎ ነገረው፣ ጌታዬ ንጉሥ ወይ እነዚህ ሰዎች ነቢዩን ኤርምያስን በጉድጓድ ውስጥ መጣላቸው በእርሱ ላይ ባደረጉት ሁሉ ክፉ አድርገዋል። በከተማይቱም ውስጥ እንጀራ ስለሌለ በዚያ በራብ ይሞታል። ንጉሱም ኢትዮጵያዊ የሆነ አቤሜሌክን ከአንተ ጋር ሰላሳ ሰዎች ከዚህ ውሰድ፣ ነቢዩ ኤርምያስም ሳይሞት ከጉድጓድ አውጣው ብሎ አዘዘው። አቤሜሌክም ከእርሱ ጋር ሰዎችን ይዞ ሄደ። ከቤተ መዛግብቱን በታች ወደ ነበረ ወደ ንጉሱ ቤት ገባ። ከዚያ መላቂ ጨርቅና አሮጌ ገመድ ወሰደ። ወደ ኤርምያስም ወደ ጉድጓድ ውስጥ በገመድ አወረደው። ኢትዮጵያዊውም አቤሜሌክ ኤርምያስን፣ እነዚህን ጨርቆች በብብትህ ከከመዱ በታች አድርግ አለው። ኤርምያስም እንዲሁ አደረገ። ኤርምያስንም በገመዱ ጎተቱት፣ ከጉድጓድማ ወጡት። ኤርምያስን በግዞት ቤት አደባባይ ተቀመጠ። ንጉሱም ሴዴቅያስ ልኮ በእግዚአብሔር ቤት ወደ ነበረ ወደ ሦስተኛው መግቢያ ወደ እርሱ ነቢዩን ኤርምያስን አስመጣው። ንጉሱም ኤርምያስን አንዲት ነገር ጠይቃለሁ፣ ምንም አትሸሽገኝ አለው። ኤርምያስም ንጉሱን ሴዴቅያስን ብነግርህ በውኑ አትገድለኝ? ምን ብመክርህም አትሰማኝም አለው። ንጉሱም ሴዴቅያስ ይህችን ነፍስ የፈጠረልን ሕያው እግዚአብሔርን አልገድልህም ነፍስህንም ለሚችሉ እነዚያ ሰዎች እጅ አሳልፍ ያልሰጥህም ብሎ በቆይታል ኤርምያስ ማለ። ኤርምያስም ሴዴቅያስን የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ ባቢሎን ንጉሥ አለቆች ብትወጣ ነፍስ በሕይወት ትኖራለች፣ ይችም ከተማ በሳት አትቃጠልም፣ አንተም ቤትህን በሕይወት ትኖራላችሁ። ወደ ባቢሎን ንጉሥ አለቆች ባትወጣ ግን ይቺ ከተማ በከለዳውያን እጅ ትሰጣለች፣ በሳትም ያቃጥሏታል፣ አንተም ከእጃቸው አታመልጥም አለው። ንጉሡም ሴዴቅያስ ኤርምያስን ወደ ከለዳውያን በኮበለሉ በአይሁድ እጅ አሳልፈው ይሰጡኛል እነርሱም ያፌዙብኛል ብዬ ፈራለሁ አለው። ኤርምያስም እንዲህ አለው አሳልፈው አይሰጡህም። እኔ የምነግርህን የእግዚአብሔርን ቃል ስማ ለአንተም ይሻልሃል፣ ነፍስህም በሕይወት ትኖራለች። ተወጣ ዘንድ እምቢ ብትል ግን እግዚአብሔር ያሳየኝ ቃል ይህ ነው፤ እንሆ በይሁዳ ቤት የቀሩትን ሴቶች ሁሉ ወደ ባቢሎን ንጉሥ አለቆች ያወጣሉ። እነዚያም ሴቶች ባለመዋሎችህ አታለውሃል፣ አሸንፈውህማል ግሮች ግን አሁን በጭቃ ውስጥ ከገቡ እነርሱ ካንተ ወደ ኋላ ተመልሰዋል ይላሉ። ሚስቶችንና ልጆችንም ሁሉ ወደ ከለዳውያን ያወጣሉ። አንተም በባቢሎን ንጉሥ እጅ ትያዛለህ እንጂ ከእጃቸው አታመልጥም። ይህችም ከተማ በሳት ትቃጠላለች። ሴዴቅያስም ኤርምያስን እንዲህ አለው፣ ይህን ቃል ማንም አይወቅ፣ አንተም አትሞትም አለቆቹ። ግን እኔ ካንተ ጋር እንደተነጋገርኩ ቢሰሙ፣ ወደ አንተም መጥተው ለንጉሡ ያልኸውን ንገረን፣ አትሸሽገንም፣ እኛም አንገድልህም፣ ደግሞ ንጉሡ ያለህን ንገረን ቢሉህ አንተ በዚያ አሞት ዘንድ ወደ ዩናታን ቤት አትመልሰኝ ብዬ በንጉሡ ፊት ለመንኩ በላቸው። አለቆቹም ሁሉ ወደ ኤርምያስ መጥተው ጠየቁት፤ ንጉሡም እንዳዘዘው እንደዚህ ቃል ሁሉ ነገራቸው። ነገሩም አልተስማማምና ከእርሱ ጋር መነጋገርን ተው። ኤርምያስም ኢየሩሳሌም እስከተያዘችበት ቀን ድረስ በግዞት ቤት በአደባባይ ተቀመጠ። ትንቢተ የኤርምያስ ምዕራፍ 39 እንዲህም ሆነ በይሁዳ ንጉሥ በሴዴቅያስ በዘጠነኛው ዓመተ መንግሥት በአስረኛው ወር የባቢሎን ንጉሥ ናቡከደነፆርና ሰራዊት ሁሉ ወደ ኢየሩሳሌም መጥተው ከበቧት። በሴዴቅያስም በአስራ አንደኛው ዓመተ መንግሥት በአራተኛው ወር ከወሩም በዘጠነኛው ቀን ከተማይቱ ተለያየች። የባቢሎንም ንጉሥ የባቢሎንም ንጉሥ አለቆች ሁሉ ማርጋናሳር፣ ሳማጎት፣ ናቡሳኮር፣ ናቡሰሪስ፣ ናግራጎ ሰና ናግራ ጎስና ሴር ረብማግ ሜርጋል ሴሪ አጼር ከቀሩት ከባቢሎን ንጉሥ አለቆች ሁሉ ጋር ገብተው በመካከለኛው ጎር ውስጥ ተቀመጡ። የይሁዳ ንጉሥ ሴዴቅያስና ሰልፈኞቹም ሁሉ ባዩቸው ጊዜ በሌሊት ሸሹ። በንጉሡ አትክልት መንገድ በሁለቱ ቅጥር መካከል በነበረው ደጅ ከከተማይቱ ወጡ፣ በአረባም መንገድ ወጡ። የከለዳውያንም ሰራዊት ተከታተላቸው። ሴዴቅያስንም በያሪኮ ሜዳ አገኙት። ይዘውም በሐማት ምድር ወዳለችው ወደ ዴብላታ ወደ ባቢሎን ንጉሥ ወደ ናቡከደነፆር አመጡት፣ እርሱም ፍርድን በእርሱ ላይ ተናገረ። የባቢሎንም ንጉሥ የሴዴቅያስን ልጆች ባይኑ ፊት በዴብላታ ገደላቸው። የባቢሎንም ንጉሥ የይሁዳን ታላላቆች ሁሉ ገደለ። የሴዴቅያስንም ዓይን ወጣ፣ በሰንሰለትም አስሮ ወደ ባቢሎን ወሰደው። ከለዳውያንም የንጉሡንና የሕዝቡን ቤቶች በእሳት አቃጠሉ። የኢየሩሳሌምንም ቅጥር አፈረሱ። የአዛዦች አለቃ ናቡዛርዳንም በከተማይቱ የቀሩትን ሕዝብ ኮብለለውም ወደ እርሱ የገቡትን ሰዎችና የቀረውንም የሕዝቡን ቅሬታ ወደ ባቢሎንም ማረካቸው። የአዛዦች አለቃ ናቡዛርዳን ግን አንዳች ከሌላቸው ከሕዝቡ ድሆች ከፊሎቹን በይሁዳ አገር ተዋቸው። የወይኑን ቦታና እርሻውንም በዚያ ጊዜ ሰጣቸው። የባቢሎንም ንጉሥ ናቡከደነፆር የአዛዦች አለቃ ናቡዛርዳንን ስለ ኤርምያስ እንዲህ ስል አዘዘው፣ ውሰደውና በመልካም ተመልከተው የሚልህንም ነገር አድርግለት እንጂ ክፉን ነገር አታድርግበት። የአዛዦች አለቃ ናቡዛርዳንም ላከ፣ ናቡሻዝባንም፣ ራፋስቂስም፣ ኔርጋል ሴሪ አጼርም፣ ራብ ማግም የባቢሎንም ንጉሥ አለቆች ሁሉ ላኩ። ኤርምያስንም ከግዞት ቤቱ አደባባይ አወጡት። ወደ ቤቱ የሚወስደው ዘንድ ለሳፋን ልጅ ለአኪቃም ልጅ ለጎዶ ላይ ያሰጡት፤ እንዲህም በሕዝቡ መካከል ተቀመጠ። በግዞት ቤት በአደባባይም ታስሮ ሳለ የእግዚአብሔር ቃል እንዲህ ሲል ወደ ኤርምያስ መጣ። ሂድ ለኢትዮጵያዊው ለአቤሜሌክ እንዲህ በለው፤ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፤ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚች ከተማ ላይ ያመጣለሁ፤ በዚያም ቀን በፊት ይፈጸማል በዚያም ቀን አድንሃለሁ፣ ይላል እግዚአብሔር። ከፊታቸውም የተነሳ በምትፈራቸው ሰዎች እጅ አልሰጥህም፣ ፈጽሜ ያድንሃለሁ። ሰውነትህም እንደ ምርኮ ትሆንልሃለች እንጂ በሰይፍ አትወድቅም፣ በእኔ ታምነሃልና፣ ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ አርባ ወደ ባቢሎን በተማረኩት በኢየሩሳሌምና በይሁዳ ምርኮኞች መካከል የአዛዦች አለቃ ናቡዛርዳን በሰንሰለት አስሮ በወሰደው ጊዜ ከራማ ከለቀቀው በኋላ ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። የአዛዦችም አለቃ ኤርምያስን ወሰደው እንዲህም አለው፣ አምላክ እግዚአብሔር ይህን ክፉ ነገር በዚህ ስፍራ ላይ ተናገረ። እግዚአብሔርም እንደተናገረው አደረገ። እርሱን በደላቸኋልና ቃሉንም አልሰማችሁምና ይህ ነገር ሆነባችሁ። አሁንም እንሆ በእጅህ ካለችው ሰንሰለት ዛሬ ፈታሁህ። ከእኔ ጋር ወደ ባቢሎን መምጣት መልካም መስሎ ቢታይህ ና እኔም በመልካም አይሃለው። ከእኔ ጋር ወደ ባቢሎን መምጣት መልካም መስሎ ባይታይህ ግን ተቀመጥ፣ ተመልከት፣ እንሆ ሀገሪቱ ሁሉ በፊትህ ናት። ትሄድ ዘንድ መልካም መስሎ በሚታይህና ደስ በሚያሰኝህም ስፍራ ተቀመጥ። እርሱም ገና ሳይመለስ የባቢሎን ንጉሥ በይሁዳ ከተሞች ላይ ወደ ሾመው ወደ ሳፋን ልጅ ወደ አኪቃም ልጅ ወደ ጎዶልያስ ተመለሰ። ከእርሱም ጋር በህዝቡ መካከል በይሁዳ ምድር ተቀመጠ። ወይም ትሄድ ዘንድ ተቀመጥ ነው፣ ይቅርታ በይሁዳ ምድር ተቀመጥ ወይም ትሄድ ዘንድ ለዓይንህ ደስ ወደሚያሰኝ ስፍራ ይሄዳለው። የአዛዦችን የአዛዦችም አለቃ ስንቅና ስጦታ ሰጥቶ አሰናበተው። ኤርምያስም የአኪቃም ልጅ ጎዶልያስ ወዳለበት ወደ መሴፋ ሄደ። ከእርሱም ጋር በሀገሩ ውስጥ በቀሩት ህዝብ መካከል ተቀመጠ። በየሜዳው የነበሩት የጭፍራ አለቆችና ሰዎቻቸው ሁሉ የባቢሎን ንጉሥ የአኪቃም ልጅ ጎዶልያስን በሀገሩ ላይ እንደሾመ ወንዶችንና ሴቶችን ልጆችንም ወደ ባቢሎን ያልተማረኩትንም የምድር እንድሆች እንዳስጠበቀ በሰሙ ጊዜ የናታንያ ልጅ እስማኤል፣ የቃርሄም ልጅ ዮሐናንና ዮናታን፣ የተንሁሜትም ልጅ ሰራያ፣ የኖጦፋዊውም የዮፌ ልጆች፣ የመከጢ ልጅ አዛንያም ከሰዎቻቸው ጋር ወደ ጎዶልያስ ወደ መጽፋ መጡ። የሳፋንም ልጅ የአኪቃም ልጅ ጎዶልያስ ለእነርሱና ለሰዎቻቸው እንዲህ ብሎም አለ። ለከለዳውያን ትገዙ ዘንድ አትፍሩ በምድር ተቀመጡ ለባቢሎንም ንጉሥ ተገዙ መልካምም ይሆንላችኋል እነሆ እኔም ወደ እኛ በሚመጡት ከለዳውያን ፊት እቆም ዘንድ በመሴፋ እኖራለሁ እናንተ ግን ወይኑንና ፍሬውን ዘይቱንም አከማቹ በየዕቃችሁም ውስጥ ክተቱ በያዛችኋቸውም ከተሞቻችሁ ተቀመጡ በሞዓብና በአሞንም ልጆች መካከል በኤዶምያስም በምድርም ሁሉ ላይ የነበሩ አይሁድ ሁሉ የባቢሎን ንጉሥ የይሁዳን ቅሬታ እንዳስቀረ የሳፋንንም ልጅ የአኪቃም ልጅ ጎዶልያስን በላያቸው እንደሾመው ሳሙ። አይሁድም ሁሉ ከተሰደዱበት ስፍራ ሁሉ ተመለሱ። ወደ ይሁዳም ሀገር ጎዶልያስ ወዳለበት ወደ መሴፋ መጡ። ወይንንና የበጋን ፍሬ ዘይትንም እጅግ ብዙ አከማቹ። የቃሪሄም ልጅ ዮሐናን በየሜዳውም የነበሩ የጭፍራ አለቆች ሁሉ ወደ ጎዶልያስ ወደ መሴፋ መጥተው የአሞን ልጆች ንጉሥ በአሊስ ሲገድል ዘንድ የናታንያን ልጅ እስማኤልን እንደላከ ታውቃለህን አሉት። የአኪቃም ልጅ ጎዶልያስ ግን አላመናቸውም። የቃሪያም ልጅ ዮሐናን፣ እባክህ ልሂድ፣ ማንም ሳያውቅ የናታንያን ልጅ እስማኤልን ልግደለው። ወደ አንተ የተሰበሰቡ አይሁድ ሁሉ እንዲበተኑ፣ የይሁዳም ቅሬታ እንዲጠፋ ነፍስህን ስለምን ይገድላል ብሎ በመሴፋ በቆይታ ለጎዶልያስ ተናገረ። የአኪቃም ልጅ ጎዶልያስ ግን የካርሄን የቃርሄን ልጅ ዮሐናንን በእስማኤል ላይ ሐሰት ተናግረሃልና ይህን ነገር አታድርግ አለው። ምዕራፍ አርባ አንድ ይቀጥላል። ረድኤተ እግዚአብሔር አይለየን።